ሻሎም ሻሎም፣ ቅዱሳን ውድ የሄቨን ቲቪ ተመልካቾች እንዴት ናችሁ? እኔ የፕሮፌት ሚራክል ተካ መንፈሳዊ ልጅ ፓስተር ሚኮነኝ ዛሬ በደብረ ዘይ ትገኛለሁ። የምስራችን ይዤ ወደ እናንተ መጥቻለሁ። እግዚአብሔር ለመንፈሳዊ አባታችን ለፕሮፌት ሚራክል ተካ በሰጠው ምሪት መሰረት ህዳር ስድስት ለመጀመሪያ ጊዜ የተራራ ጸሎት ፕሮግራም አዘጋጅተናል። በዚህ የተራራ ጸሎት ፕሮግራም ላይ መንፈሳዊ አባታችን ፕሮፌት ሚራክል ተካ እግዚአብሔር መንፈስ ቅዱስ በውስጡ ባስቀመጠው ልዩ የሆነ ተልዕኮ እዚህ ስፍራ ላይ አሁን የምገኝበት ስፍራ ላይ ቀኑን ሙሉ የጸሎት ፕሮግራም ይኖረናል። በዚህ ቀኑን ሙሉ የጸሎት ፕሮግራም አማካኝነት መጨረሻ ጸልየን ከጨረስን በኋላ ለእያንዳንዱ ሰው በዚህ ፕሮግራም ለሚመጣ ሰው ሁሉ እጅ በመጫን ያገለግላል። እጅ በመጫን ካገለገለ በኋላ ደግሞ ለየት የሚያደርገው ነገር በመጪው ጊዜያችን የሚጠቅሙን መጎናጸፊያዎች እንዲሁም ደግሞ አኖይንቲንግ ኦይል ለሁሉ ሰው በነፃ ይታደላል። ስለዚህም እዚህ ስፍራ ላይ አብሬያችሁ መጸለይ እፈልጋለሁ። መንፈስ ቅዱስ በሱ ዘንድ ያስቀመጠው ጸጋና በአዲሱ ምሪት አብሬ ተካፋይ መሆን እፈልጋለሁ የምትሉ ቅዱሳን ሁሉን ይሄንን መልእክት የምትከታተሉ በዩቲውብ የምትከታተሉ፣ በሄቨን ቲቪ የምትከታተሉ እንዲሁም ደግሞ በፌስቡክ፣ በእያንዳንዱ ሶሻል ሚዲያ የምትከተሉ አዲስ አበባም በአዲስ አበባ ዙሪያም ምናልባትም ከሀገር ውጭ ላይ ኢንተርናሽናል ያላችሁ ሰዎች በሙሉ አንድ ጥሪ ማቅረብ እፈልጋለሁ። እዚህ ፕሮግራም ላይ መገልገል እፈልጋለሁ፣ አብራችሁ ከእናንተ ጋር ጸጋ መካፈል እፈልጋለሁ የምትሉት በስር በምታያቸው ቁጥር ስልኮችን እየደወላችሁ እንድትመዘገቡ ጥሪ እናስተላልፋለን። ያለን ቦታና ጊዜ ውስን ከመሆኑ የተነሳ ፈጠን ፈጠን ፈጠን እያላችሁ እየተመዘገባችሁ እዛ ስፍራ ላይ ኦፕሬተሮች ምን እንደሚያስፈልጋችሁ ይነግሯችኋል። በእርግጠኝነት በህይወታችሁ ላይ አንድ ነገር ይሆናል። መጽሐፍ ቅዱስ ሲናገር እግሮችህ እንደ ዋሊያ በተራራ ላይ አቆማለሁ ይላል። የእግዚአብሔር ቃል ሲናገር እግዚአብሔር መንፈስ ቅዱስ ይሄንን እድል እግዚአብሔር መንፈስ ቅዱስ ይሄንን ሲዝን እግዚአብሔር መንፈስ ቅዱስ ይሄንን ምሪት በመንፈሳዊ አባታችን ሲሰጠን እንዲሁ አይደለም የሰጠን። አስቀድሞ እግዚአብሔር ያየውን ነገር ለእኛ በመንፈሳዊ አባታችን አማካኝነት ሊያስተላልፎ የሚፈልግ አንድ ከባድ ነገር አለ። እንዲሁ ቃል መጽሐፍ ቅዱስ ላይ ሲናገር እንደዚህ ይላል፣ በተራራ ላይ የሚጸልይ ሰው እግሮቹ መልካም ናቸው ይላል። የሚናገረው ሁሉ የምስራች ነው ይላል። ስለዚህ በሚመጣው ዘመናችሁ የምስራች እንዲሆንልኝ ይፈልጋለሁ። በህይወቴ ላይ እስከዛሬ ያላሸነፍኳቸው ነገሮች አሉ የምትሉ ሰዎች በተለያየ የህይወት ዘርፍ ያላችሁ በቢዝነስ ሊሆን ይችላል፣ በንግድ ሊሆን ይችላል፣ ተቀጥራችሁ ሊሆን ይችላል፣ አገልጋዮች ልትሆን ይችላላችሁ። ኑ አብራችሁን የሚመጣ ዘመናችሁን አብረን ከመንፈሳዊ አባታችን ጋር በመጸለይ እግዚአብሔር በዚህ ሲዝን በዚህ ሰዓት በዚህ ስፍራ ላይ ያስቀመጠውን ጸጋና ቅባት እንካፈል። አንድ ሰው እንዳይቀር፣ ይህንን መልእክት የምታዩ ሰዎች በሙሉ ለሌሎች ሰዎች እንዲደርስ ሼር ያድርጉላቸው። በነገር ሁሉ ተከናወኑ። መልካምን ሁሉ እመኝላችኋለሁ። እንዳትረሱ እንዳትረሱ እንዳትረሱ። ቀኑ ሶስት ሳምንት ብቻ ነው የቀረው። እግዚአብሔር መንፈስ ቅዱስ በልባችሁ ያነቃቃችሁና ያሳሰባችሁ ሰዎች ኢሚዲየትሊ ቅድም በተናገርኩ ስልክ ቁጥሮች ደውላችሁ ተመዝገቡ። እግዚአብሔር አዲሱን ምዕራፍ አብሮ ያሻግረናል። በነገር ሁሉ ተከናወኑ። ሻለው። ሰላም የእግዚአብሔር ቤተሰቦች። ተገኘ ወርቅ ጫን ያለው ባላለው። የመጣሁት ከጀሞ አካባቢ ነው። የምሰራው በጫማ ማምረት ስራ ንግድ ላይ ነው ያለሁት። አሁን ወደዚህ ወደ እናንተ ፊት የመጣሁበት ምክንያት በመጪው ህዳር ስድስት ሙሉ ቀን የተራራ ላይ ጸሎት ስለሚደረግ በሄቨን ቤተክርስቲያን ከፕሮፌት ሚራክል ተካ ጋር በሚደረግ የተራራ ላይ ጸሎት ላይ ሁላችሁም እንድትገኙ እጋብዛችኋለሁ። በዚህ ጸሎት ላይ በፕሮፌት ሚራክል በዘይት ይጸለያል፣ እያንዳንዱ ሰው ላይ እጅ በመጻን ይጸለያል። ብዙ ፕሮግራሞች ስላሉ በዚህ ፕሮግራም መጥታችሁ እንድትጠቀሙ ስጋብዛችሁ እኔ በዚህ ቅባት ስለተጠቀምኩና ስለተገለገልኩ ነው። ስለዚህ እያንዳንዳችሁ የዚህ ቤተክርስቲያን አባላት የሆናችሁም ከዚህ ቤተክርስቲያን ውጭ የሆናችሁም ሁላችሁም መታችሁ በዚህ ፕሮግራም እንድትካፈሉ ጥሬን አቀርባለሁ። ሰላም! የተወደዳችሁ ቅዱሳን በኢትዮጵያ በኤርትራ፣ እንዲሁም በቢሸፍቱና በቢሸፍቱ ዙሪያ ያላችሁ የእግዚአብሔር ቤተሰቦች ዛሬ አስደናቂ የሆነ የምስራች አስደናቂ የሆነ ግብዣ ልጋብዛችሁ የመጣሁት እኔ አፖስትል ታረቀኝ ይባላለሁ ከክርስቶስ ወንጌል የበላይነት ቤተክርስቲያን ከቢሸፍቱ አጥቢያ ዛሬ ወደ እናንተ የመጣሁት በህዳር ስድስት በሄቨን ኤምባሲ የተዘጋጀ የተራራ ጸሎት አለ። ይህ የተራራ ጸሎት ፕሮፌት ሚራክል ለመጀመሪያ ጊዜ የተራራ ጸሎት ከእግዚአብሔር በተቀበለው ምሪት መሰረት ከቅዱሳን ጋር አብሮ ለማሳለፍ በህዳር ስድስት ልዩ ቀጠሮ ተይዟል። በዚህ ቀን ላይ የእግዚአብሔር ሰው በዚህ በመገኘት ለብዙዎቻችሁ ይጸልያል። ቀድማችሁ ለዚህ ፕሮግራም ራሳችሁን በማዘጋጀት በዚህ ከታች በሚገኙ ስልኮች ራስ በመመዝገብ አብራችሁ አስቀድማችሁ ሬዲ እንድትሆኑ ላሳስባችሁ ነው የመጣሁት። እግዚአብሔር በዚህ ቀን አስደናቂ ጊዜ ያደርጋል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፤ ኢየሱስ ክርስቶስም በተራራ ሲጸልይ ካደረ በኋላ ደቀ መዛሙርቶችን አብሮት በሕይወት ዘመን ሁሉ የሚያገለግሉ ይዞት የመጣውን ራይ የሚካፈሉ ደቀ መዝሙር እንደ መረጠ በዚህ ተራራ ብዙዎቻችን ምሪት የምንቀበልበት ጸጋን የምንካፈልበት አስደናቂ ጊዜ እንደሚሆን አምናለሁ። በዚህ ስፍራ እኔም እገኛለሁ፣ ሌሎችም አገልጋዮች በመካከላችን ይገኛሉ። እናንተን ወደዚህ ጉብዣ ልጋብዛችሁን የመጣሁት እንዳትረሱ። ህዳር ስድስት ቀጠሯችን የሚሆነው በቢሸፍቱ በዚህ ስፍራ በተራራ ላይ አብረን የምንጸልበት ጊዜ ይሆናል። እግዚአብሔር ይባርካችሁ። ሻሎም፣ ሻሎም፣ ሻሎም።

ገነት ባለሁኝ የፕሮፌት ሚራክል ተካ መንፈሳዊ ልጅ ነኝ። የተራራ ጸሎት በሚደረግበት ህዳር ስድስት ላይ ሁላችሁም ከየአለም ያላችሁ አገር ውስጥ ያላችሁ ሁላችሁ እዚህ እንድትገኙ እንጋብዛችኋለን። በዛን ቀን ፕሮፌት ሚራክል በዘይትና በመጎናጸፊያ የሚሰጥበት ቀን ስለሆነ ጸጋ የምንካፈልበት፣ ሀይል የምንካፈልበት ቀን ስለሆነ ከያላችሁበት እንድትመጡ በክብር እንጠራችኋለን። ተባረኩ። ሰላም ንዓኻትኩም ይኹን ኣብ ዝተረኺበ ዘለኹ ዮርዳኖስ መለስ ይበሃል ናይ ሄቨን ኤምባሲ ቸርቺ አባሌ

ተዳሪ ሻሎም ሻሎም፣ ቅዱሳን፣ እኔ ኤልሳ እባላለሁ። የፕሮፌት ሚራክል ተካ መንፈሳዊ ልጅ ነኝ። በተራራ ጸሎት ለህዳር ስድስት የሚካሄደው ጸሎት ሁላችሁ ተጋብዛችኋል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ፕሮፌት አሹ እባላለሁ። የፕሮፌት ሚራክል መንፈሳዊ ልጅ ነኝ። ዛሬ አንድ የምስራች ይዤላችሁ መጥቻለሁ። የእግዚአብሔር ቃል ሲናገር በትንቢተ ናሆም ላይ የምስራችን የሚያመጡ ሰላምንም የሚያወሩ እግሮች በተራራ ራስ ላይ ናቸው እንደሚል ዛሬ አንድ የምስራች ይዤላችሁን የመጣሁት ይሄም የምስራች ምንድነው? በዳር 6 ላይ በመንፈሳዊ አባቴ የተዘጋጀ በኤቨንት ቲቪ ላይ ለመጀመሪያ ጊዜ የተዘጋጀ የተራራ ላይ ጸሎታ አለ። ይሄን ለየት የሚያደርገው ምንድነው? በማቴዎስ 17 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። ከስድስት ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን ነው የሚለው። ዛሬ አንድ የምስራች የነገራቸው አለ። ብቻችሁን ወታችሁ ልዩ መገለጥ የምትፈልጉ አላችሁ። እስከ ዛሬ ድረስ በተለይ ለአገልጋዮች አገልጋዮች ለሆናችሁ፣ እስከ ዛሬ ድረስ ስትለፉ ቆይታችሁ አላለም። አሁን ግን መንፈሳዊ አባቴ ብቻችሁን ይዟችሁ ሊመጣ ይፈልጋል። እስከ ዛሬ ጾም ጸሎ ስትሉ ምን ስትሉ ታግላችኋል። ምክንያቱም የአንድ ትልቅ ቤት መግቢያ ምንድናት? ኪናት ቁልፍናት፣ ትንሽዬ ቁልፍ ናት። ያችን ቁልፍ ካገኛችኋት በመንፈሳዊ ነገር አትጨነቁ፣ አትቸገሩ። ምስጢር እዚህ ስፍራ ላይ ምስጢራትን ያካፍላል። በዘይት ለሁሉም ሰዎች በዘይት ይጸልያል። ስለዚህ ሁላችሁንም ወደዚህ ስፍራ አጋብዛለሁ። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ነው የሚለው። በፊታቸው እንደተለወጠ ይናገራል። ሶስቱም ብቻቸውን ይዟቸው በወጣ ሰዓት በስፍራው ላይ ኢየሱስ እያዩት በፊታቸው ፊቱም እንደ ፀሐይ በራ ነው የሚለው ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። እያዩት ነው፣ በፊት ለፊታቸው ነው የተቀየረው። እነዚህ ሶስቱ ዘጠኙ ታች ናቸው ያሉት ሌሎቹ ሐዋርያቶች ደቀ መዛሙርቶች ታች እያሉ ሶስቱ ግን ለብቻቸው ሚስጥራትን ነበር ያሳያቸው ኢየሱስ ወስዷቸው እዛ ጋር። እሱ ብቻ አይደለም ሙሴንም እዛ ስፍራ ላይ አግኝተውታል፣ ህጉንም አይተውታል የነቢያቱንም አውራ የሚባለውን ኤልያስንም እዛ ስፍራ ላይ አግኝተውታል። ሚስጥር የሚባለው ነገር እሱ ብቻ አይደለም ድምፅም ሰምተዋል። የመወደው ልጄ ይህ ነው የሚለውን ድምፅ የሰሙት ሶስቱ ለብቻቸው ናቸው። ኢየሱስ ይዟቸው ወጥተው ለሶስቱ ለብቻ ነው ሚስጥራትን ያሳየው። ዛሬ አንድ ነገር እናገራለሁ። ምክንያቱም እዛ ስፍራ ላይ ካየው ነገር የተነሳ አዋርያው እንደዚህ ነው ያለው በዚህ መሆን ለእኛ መልካም ነው ያለው። ስለዚህ በዚህ ስፍራ መምጣትና ጸጋን መካፈል ለእናንተ መልካም ነው። ህዳር ስድስት ስት በሚደረገው በዚህ ስፍራ ላይ በሚደረገው ጾም ጸሎት ላይ የተራራ ጸሎት ላይ እጋብዛችኋለሁ። በተለይ አገልጋይ የሆናችሁ ፕሊስ ስትታገሉ አትኑሩ። እኔ አይኔ እንዴት እንደተከፈተ አውቀዋለሁ። ለረዥም ዓመታት ስትታገሉ ኖራችኋል። አሁን ግን የምስራች እነግራችኋለሁ። እዚህ ስፍራ ላይ ቁልፍ ነው የሚሰጣችሁ። ኑና ተካፈሉ። ሻሎም ብያለሁ። እግሮች እንደ ቃልህ በኢየሱስ ክርስቶስም በተራራ ላይ ስላደረግ እናመሰግናለን። አሜን። በዚህ በምንወርድበት ሰዓት አሁንም ደግመን በጣም በኃይል የምስራች ለምንናገር እናከብርሃለን። አሜን። አባባ መንፈስ ቅዱስ በኢየሱስ ክርስቶስም ስለሰጠህን ኃይልና ስልጣን እናከብርሃለን። አሜን። እግዚአብሔር ሆይ በኢየሱስም አንፈልጋቸው ነገሮች ከዚህ በኋላ ከኛ ህይወት ስለማይቀጥሉ እናመሰግናለን። አሜን። በምንገባበት ስፍራ ሁሉ ድል ለእኛ አሳልፈን ስለሰጠህን እናመሰግናለን። አሜን። አባባ መንፈስ ቅዱስ ኢየሱስ ከተራራው ላይ በወረደ ሰዓት ብዙ ፈውስ፣ ብዙ ተአምራት፣ ብዙ ድንቅ እንደሚያደርግ እንደነበረው ከዚህ በወረደን ሰዓት ብዙ ተአምራቶች በእኛ እጅ ስለሚሆኑ ስለሚሆኑና እናመሰግናለን አሜን። ሻጋደጋስ ብዙ መገለጦች ስለሚሆኑና እናመሰግናለን አሜን። ብዙዎች ደሞ ወደ ልጅ ሕይወት ስለምንጠራ እናመሰግናለን አሜን። ገፈን ስለምናመጣ እናመሰግናለን አሜን። አሁንም ድል ስለሰጠ እናመሰግናለን አሜን። በነገር ሁሉ ከእኛ ከኛ ጋር ስለነበርክ እንባርካለን አሜን። ይህንን እድል በመንፈሳዊ አባታችን በፕሮፌት ሚራክል ተካ ስለሰጠህ እናመሰግናል አሜን። እግዚአብሔር ሆይ አሁንም ለቀጠርከን ለህዳር ስድስት እግዚአብሔር ሆይ እንደዚህ ያለ ቀን አሳልፈ ስለሰጠህ እናመሰግንሃለን። ወደዚህ መምጣት ያለባቸው እግሮች ሁሉ እንዲፈቱ ጸልያለ። አሜን። ፋይናንሳቸው እንዲፈታን ጸልያለ። አሜን። አሁን ጤንነታቸውን እንዲፈታን ጸልያለ። አሜን። ጉዳያቸው እንዲፈታን ጸልያለ። አሜን። በፍጥነት ከአራቱም አቅጣጫ ወደዚህ የሚያመጣቸው መላእክቶች እንዲለቀቁ ጸልያለ። አሜን። ይሄንን ነገር ለምስክርነት አሳልፈ ስለሰጠህ እናመሰግናለን። አሜን። በነገር ሁሉ ተባረክ። አሜን። በኢየሱስ ስም አሜን። እዳር ስድስት አይቀርም። በዚሁ ስፍራ እንጠብቃቸዋለን። ኤቨን ቲቪ ሃሌሉ